የአገር ወዳዱ የዘርዓይ ድረስ የህይወትና የጀግንነት ታሪክ። የዘርዓይ ድረስ ትውልድና እድገት። ዘርዓይ ድረስ በፋሽት ኢጣሊያ በቅኝ ግዛት ተይዛ በነበረችው ኤርትራ ምድር በሰራይ አውራጃ ተወለደ። የተወለደበትም ዓመት በ1908 ዓ ም እንደሆነ ጸሐፊያን ዘግበዋል። በሁለት ዓመት ዕድሜው አባቱ በሞት ሲለዩ የእናቱ የትውልድ ቦታ ወደሆነችው ሐዝጋ ወደተባለች አነስተኛ መንደር ከቤተሰቡ ጋር ተጓዘ። ዘርዓይ ድረስ በወጣትነቱ የቅኝ ገዢዎች ሃይማኖት የሆነውን የካቶሊክ ሃይማኖት በመቀበል የኢጣሊያ ትምህርት ቤት ገብቶ የሃይማኖትን ትምህርት በመከታተል ላይ ሳለ የኢጣሊያንኛ ቋንቋም እየተማረ በደንብ መናገር ቻለ። ዘርዓይ ድረስ የሃይማኖቱን ትምህርት አቋርጦ በኤርትራ ድንበር ላይ ወደምትገኘው ራማ ወደተባለችው የትግራይ ከተማ በመጓዝ የኢጣሊያንኛ ቋንቋ አስተርጓሚ ሆኖ ተቀጠረ። ዘርዓይ ድረስ መስከረም 26 ቀን 1929 ዓ ም ኩሪር ኤርትሮ በተሰኘው የኢጣሊያ ዕለታዊ ጋዜጣ ላይ እንዲታተመለት ልኮ ጋዜጣው ያወጣው ጽሑፍ ላይ የአገሬው ነዋሪዎች ለእናንተ በጣም የሚያጸይፏችሁ ሆነው እንደ ዕቃ የምትቆጥሯቸው ቢሆኑ እንኳ እነሱ ግን ክብር ያላቸው ፍጥሮች ናቸው። በሊቢያ በሶማሊያና በሌሎችም ለሀገራቸው ነጻነት የሚታገሉ ለእናንተ እንደ ጋሻ መከታ በመሆንና ሕይወታቸውንም ጭምር እስከ መገበር ደርሰዋል። ለኢጣሊያ ሲባል የተከናወኑ የብዙ የጀግንነት ድርጊቶች በተሳሳተ መንገድ የተተረጎሙና የኢምፔሪያሊዝም ሀሳብ አመላካቾች ናቸው በማለት የጸረ ፋሽስትና ጸረቂን ግዛት አቋም የነበረው ዘርዓይ በጋዜጣ በግልጽ ባወጣ ጽሑፉ ላይ ተቃውሞውን አሰምቷል። የኢጣሊያ ፋሽስት ወታደሮች በአዲስ አበባ ንጹሐን ነዋሪዎች ላይ የካቲት 12 ቀን 1929 ዓ ም ሶስት ቀን ሙሉ መደዳውን አረመኔያዊ ጭፍጨፋ ባደረጉበት ወቅት ቁጥራቸው አራት መቶ የሚጠጉ የአማራ መኳንንቶችና ምሁራን በኢጣሊያ ሀገር አሲናራ በተባለው ደሴት ውስጥ በሚገኘው እስር ቤት ውስጥ አጓጉዞ አስሯቸው ነበር። የዘርዓይ ድረስ ወደ ኢጣሊያ መጓዝ በዚያን ጊዜ የኢጣሊያ ቅኝ ግዛቶችን የሚያስተዳድረው መስሪያ ቤት ሰራተኞችን ሲቀጥር ዘርዓይ ድረስም ወደ ኢጣሊያ እስር ቤት ስለተጓዙት እስረኞች አስተርጓሚ እንዲሆን በ23 ዓመት ዕድሜው ተቀጥሮ ወደ ኢጣሊያ ተጓዘ። ዘርዓይ ድረስ ሮም በሚኖርበት ወቅት ከኢትዮጵያ የሚላከው ዜና በኢጣሊያ ጋዜጦች ላይ በየጊዜው የሚወጡትን ጽሑፎች ሲመለከት ልቡ በሐዘን ተሰብሮ ተስፋ በመቁረጥ የሚፈጠረውን ነገር ሁሉ ለታሰሩት ለኢትዮጵያ መኳንንቶች እና ባላባቶች ወደ አማርኛ ቋንቋ ይተረጉምላቸው ነበር። በዚያን ወቅት የኢትዮጵያ ነገስታት ከተጠቀሙባቸው የማዕረግ ስሞች አንዱ የይሁዳ አንበሳ። ይህ የማዕረግ ስም በመጽሐፍ ቅዱስ ላይ እንደተጠቀሰው ንግስት ሳባ ንጉሥ ሰለሞንን ከጎበኘችበት ዘመን ይጀምራል። የይሁዳ አንበሳ የንጉሠ ነገሥቱን ማንነት ከማመልከቱም በላይ የኢትዮጵያ ብሔራዊ ምልክትም ነው ተብሎ ይታመናል። የይሁዳ አንበሳ ሐውልት በወርቅ ነሐስ የተሰራ ሐውልት ሲሆን በዳግማዊ አጼ ምኒልክ በቀዳማዊ አጼ ኃይለ ሥላሴ በንግስት ዘውዲቱ እና በልዑል ራስ መኮንን ወልደ ሚካኤል ምስሎች ያጌጠና በጥቁር ግራናይት በተሰራ ምሰሶ ላይ የቆመ ድንቅ ሐውልት ነው። ሐውልቱ የቆመው በአዲስ አበባ ለጋሃር ባቡር ጣቢያ ፊት ለፊት በሚገኘው አደባባይ ላይ ነበር። ሐውልቱ የተቀረጸው በ1922 ዓ ም በፈረንሳዊው ቅርጻቅርጽ ባለሙያ ጆርጅ ጋርዴት ሲሆን የተሰራውም ጥቅምት 23 ቀን 1923 ዓም ለሚከበረው ለግርማዊ ቀዳማዊ አፄ ኃይለ ሥላሴ የዘውድ ስርዓተ ንግስን ምክንያት በማድረግ ነበር። ኢጣሊያ በዶጋሊ ጦርነት ለወደቁት የፋሽስት ወታደሮቻቸው መታሰቢያ እንዲሆናቸው በማሰብ ይህን የኢትዮጵያ ንጉሠ ነገሥት የይሁዳ አንበሳ አርማ የሆነውን ወርቃማ ሐውልት ነቅለው በምርኮ መልክ ወደ አገራቸው በመውሰድ በሮም ኤዜድራ በተባለው አደባባይ ላይ የኢጣሊያ ባንዲራ ተሰቅሎበት ከእነርሱ ሀውልት ስር አቁመውት ነበር። በንጉሠ ነገሥቱ ግርማዊ ቀዳማዊ አጼ ኃይለ ሥላሴ ባደረጉት ዲፕሎማሲያዊ ጥረት ተወስዶ የነበረው ሀውልት በ1952 ዓ ም ወደ ኢትዮጵያ ሲመለስ የዘርዓይ ድረስ እና ያርበኝነት ስሜት ለማስታወስ ሲሉ ንጉሠ ነገሥቱ ወታደራዊ ዩኒፎርም ለብሰው በሀውልቱ የአቀባበል ሥነ ሥርዓት ላይ ተገኝተው ነበር። በንጉሠ ነገሥቱ ግርማዊ ቀዳማዊ አጼ ኃይለ ሥላሴ ባደረጉት ዲፕሎማሳዊ ጥረት ተወስዶ የነበረው ሀውልት በ1952 ዓ ም ወደ ኢትዮጵያ ሲመለስ የዘርዓይ ድረስን የአርበኝነት ስሜት ለማስታወስ ሲሉ ንጉሠ ነገሥቱ ወታደራዊ ዩኒፎርም ለብሰው በሐውልቱ የአቀባበል ስነስርዓት ላይ ተገኝተው ነበር። ዘርዓይ ድረስ በሮም አደባባይ የወሰደው እርምጃ። ዘርዓይ ድረስ ወደ አገሩ ለመመለስ ባሰብበት ሰሞን ሰኔ ሰባት ቀን 1930 ዓ ም በሮም አደባባይ በዶጋ አሊ ጦርነት ያለቁትን የፋሽስት ወታደሮቻቸውን ለመዘከር የኢጣሊያ ባለሥልጣናትና ሕዝቡ ተሰብስበው ነበር። ወጣቱ ዘርዓይም ለኢጣሊያ ንጉሥና ለሙሶሎኒ ገጸ በረከት የሚሆን ጎራዴ ከአንድ ትልቅ ኢትዮጵያዊ መኮንን ተቀብሎ እንዲያመጣ ይላካል። ወጣቱ ዘርዓይም ከተቀበለ ጎራዴ ላይ የተጻፈውን ጽሑፍ አንብቦ እንደተረዳው ጎራዴው የራስ አሉላ አባ ነጋ እንደነበር ተገነዘበ። የ22 ዓመት ወጣቱ ዘርዓይ ድረስ ጎራዴውን በእጁ እንደያዘ አደባባይ ከደረሰ በኋላ ጣሊያኖች በይሁዳ አንበሳ ሐውልት ላይ ሲሳለቁና ሲዘባበቱ ተመለከተ። በዚህ ጊዜ ነው ዘርዓይ ድረስ ወዲያውኑ የኢጣሊያንን አገዛዝ በማውገዝና የኢትዮጵያ ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴን በማወደስ የያዘውን ጎራዴ በንዴት አንስቶ በአንድ የኢጣሊያ የጦር መኮንን ላይ ያሳረፈበት። ዘርዓይ ድረስ ይህን እርምጃ እንደወሰደ ወዲያውኑ አደባባዩ በጩኸትና በሁከት ተሞላ። የሀያኛው ክፍለ ዘመን ኢትዮጵያ በሚለው መጽሐፍ ላይ እንደተጠቀሰው ዘርዓይ ድረስ ድርጊቱን እንደፈጸመ ወዲያውኑ ቀረርቶና ሽለላ ማሰማቱን ዘግቦታል። ዘርዓይን ከድርጊቱ ለማስቆም የሞከሩትን ሌሎች አምስት የኢጣሊያ መኮንኖችንም በያዞ ጎራዴ ቀጥቷቸዋል። አከታትለውም ሌሎች የኢጣሊያ መኮንኖች ደርሰው ዘርአይ ደረስ ላይ አራት ጥይት ተኩሰው ጭኑ ላይ አቆሰሉት። የዘርዓይ ድረስን ድርጊት የሰማው ቤኒቶ ሙሰሎኒ ወደ ሮማ ምትተው ያሰሯቸውን የኢትዮጵያ መኳንንቶችና ባላባቶች በሙሉ ወደ ሀገራቸው እንዲመለሱ ወሰነ። ይሁን እንጂ ከታሰሩት መኳንንቶች መካከል የዘርዓይን ድርጊት አነሳስተዋል ተብለው የተጠረጠሩት ልዑል ራስ ስዩ መንገሻ፣ ራስ ከበደ መንገሻ፣ ራስ ሙልጌታ ይገዙና ደጃዝማች አስራት ሙልጌታ ወደ ሀገራቸው ከመመለስ ይልቅ ወደ ሊቢያ ተወስደው የፋስት ጣሊያ የማጎሪያ ካምፕ ውስጥ ማሰሩ ይሻላል የማለት ፍላጎት አደረባቸው። ዘረ አይደረስ ደረስ የፈጸመው ድርጊት በኢጣሊያ ባለስልጣናት ዘንድ እንደ አእምሮ ህመም በመቆጠሩ የሲሲሊ አውራጃ ወደሆነው ወደ ባርሴሎና ፖዞዲጎቶ ወደ የወንጀለኞች ማረፊያ ተይዞ ተወሰደ። ዘርዓይ ድረስ በቆይታውም ወቅት ምንም አይነት የአእምሮ ህመም እንደሌለበት ቢናገርም የኢጣሊያ ዶክተሮችን ማሳመን አልቻልም። በዚህም ምክንያት ዘርዓይ ድረስ ታስሮ እንዲታከም ወደ ኢጣሊያ ሲሲሊ ወደብ ወደሚገኘው ወረዳ ተልኮ ማንም አጋዥና ረዳት በሌለበት ለሰባት ዓመታት ታስሮ ተሰቃይቷል። በቆይታውም ወቅት ዘርዓይ ጽፎ የተዋቸው መጣጥፎች እንደሚያመለክቱት ምንም አይነት የአእምሮ ህመም እንደሌለበት ለኢጣሊያ ዶክተሮች ለማስረዳት ቢሞክርም ማሳመን እንዳልቻለ ይገልጻሉ። ዘርዓይ ድረስ ጤንነቱ ደህና መሆኑን ለቤተሰቦቹ ደብዳቤ ጽፏል። ለወንድሙ ለተስፋ ጽዮንም ጭምር በመጻፍ የኢጣሊያ መንግስት የሰጠውን ማዕረግ እንዲያስወግደው ነግሮት ነበር። የዘርዓይ ድረስ ወንድም ተስፋ ሲሆን ወንድሙ በህይወት ያለመስሎት መስሎት ንጉሠ ነገሥቱ አይሮፕላን ወደ ኢጣሊያ ልከው ዘርዓይ ድረስን ወደ አገሩ እንዲመልሱት ለማማፀን ለግርማዊ ቀዳማዊ አፄ ኃይለ ሥላሴ በጻፈው ደብዳቤ ላይ ዘርዓይ ድረስ በጥይት ሲመታ የተናገረውን ሲጠቅስ አሁን ደሜ እየፈሰሰ ነው፣ ነገር ግን በሰማይ ላይ ወጥቶ ይጮኋል። በኋላ እግዚአብሔርና ንጉሴ ይረዱኛል። ለግሞቹ ጣሊያኖች ዶጋሊ ላይ ለሞቱት ወንድሞቻችሁ አሁን ሐውልት ጨምሩላቸው በማለት ገልጾታል። ተስፋ ጽዮን የወንድሙ ገዳይ ለንጉሠ ነገሥቱ እንዲቀርብ በማሰብ በወቅቱ የኢትዮጵያ የውጭ ጉዳይ ሚኒስትር ለነበሩት ለአቶ አምባዬ ወልደ ማርያም ቢያመለክትም ሊሳካለት አልቻለም። ተስፋ ጽዮን በሐምሌ ወር 1931 ዓ ወንድሙን ዘርዓይ ድረስን ከእስር ነፃ ለማውጣት ወደ ሲስሊ ተጉዞ ነበር። ነገር ግን ወንድሙን ማስፈታት ሳይችል ቀርቷል። አገር ወዳዱና ቆራጡ ጀግና ወጣት ዘርዓይ ድረስ ከሰባት ዓመታት የእስር ቤት ቆይታ በኋላ ሰኔ 23 ቀን 1937 ዓ ም ገና በለጋ ዕድሜው በተወለደ በ31 ዓመቱ በሚያሳዝን ሁኔታ ሕይወቱ ሊያልፍ ችሏል። ወንድሙ መሞቱን የሰማው ተስፋ ጽዮን ከብዙ ውጣ ውረድ በኋላ አስከሬኑን ይዞ ወደ ኤርትራ ለመመለስ ችሏል። በመጨረሻም የጀግናው ዘርዓይ ድረስ አስክሬን በሐዘጋ ቅድስት ማርያም ቤተክርስቲያን በክብር የተቀበረ ሲሆን ከመቃብሩም ፊት ለፊት የአርበኛውን ምስል ከሁለት አንበሶች ጋር የሚያሳይ መታሰቢያ ሐውልት እንዲቆምለት ተደርጓል።